አዲስ አበባን ከእድሜዋ ጋር ካወዳጁት ዓለም አቀፍ ተወዳዳሪነቷን ካላቁት አዳዲስ መልኮቿ ጀርባ እነዚሁ ታማኝ ግብር ከፋዮች አሉ። ለሀገር መለወጥ፣ ለአዲስ አበባ ማበብ፣ ለውጥ ጋር አብሮ የሚያድግ ለሀቁ ታማኝ ግብር ከፋይ እያኖረ ያለው አሻራም ጉልህ ነው። አሁን አሁን አዲስ አበባ ከተማ የምትሰበስበው ግብር በየዓመቱ እያደገ መምጣት የከተማዋን ገጽታ የቀየሩ የነዋሪዎችን ኑሮ ያዘመኑ ሰው ተኮር ልማቶችን ያጠናከሩ ስራዎች እየተበራከቱ መጥተዋል። ከኤምኤን ጋር ቆይታ ያደረጉት እነዚሁ ታማኝ ግብር ከፋዮችም ግብር መክፈል ሀገራዊ ግዴታ መሆኑን ተገንዝበው ህግና ስርዓትን ተከትለው ግብራቸውን መክፈላቸውን ይናገራሉ። የሁሉም የድርጅታችን ሰራተኞች ግብር ለሀገር የሚያደርገው አስተዋጽኦ ጥቅሙን አስረድተን አስረግጠን በማሳወቅ ከዛ ደግሞ በየክፍላችን ፋይናንስ፣ ኦዲት፣ ህግ ክፍሎች በተለይ ከዚህ ከግብር ጋር የተገናኙ አስተዳደር ክፍሎቻችንን ይበልጥ ትሬኒንግም ጭምር እንዲወስዱ በማድረግ ክትትል በማድረግና ጊዜውን የጠበቀ እስክንጠየቅ የማይጠብቅ ተከታትለን ግዴታችን ስለሆነ በጊዜው በመክፈል የሚገባን ነገር ግልጽ አድርገን በማሳየትና በመክፈል ያገኘነው ውጤት ነው እና የተደሰትንበትና የኮራንበት ውጤትም ነው። ሽልማቱን በጣም ማግኘት ነው። ሽልማቱም ደስተኛ ነን። አንደኛ ማንም ነጋዴ ቢሆን ግብሩ ሲከፍል ሀገር ትልቅ ጠቃሚ ነገር ነው። ግብር ደግሞ ግዴታ ነው መክፈል ሁለትኛው ነው። እንደፈለገ መግናናት እንደፈለገ እንትናን እምትለው ግብር ስትከፍል ብቻ ነው። ፍላጎቴ ሰርቼ ባገኘውን ነገር ወደ ግብር ግብር መክፈል የሚለውን ነገር በቃ የኔ አቋም ነበረ እና እውነት ለመናገር ከሆነ ሽልማት ማግኘት አለማግኘት አይደለም። የኔ ሞቲቪ ያለቅ ምን ሽልማት ተጠርቼ ነው እንጂ ለመሸለም ብዬ አለም ግብር ከፍለው ግብራችንም በወቅቱ ነው የምከፍለው ቫት ሪፖርትም እንዲሁ ነው። የሰራተኛ ግብር ምንም ነገር ግብርን በአግባቡ መክፈል የዘመን አበርክቶን ተረድቶ በወቅቱና በታማኝነት መክፈል ከተማዋን ከመለወጥ ባለፈም ግብር ከፋዩንም ለእውቅና ያበቃል የሚሉት ተሸላሚዎቹ ለራስ የሚተርፍ ስራ ነው ይላሉ። ማንኛውም ንግድ ይባል ማንኛውም ስራ ኅብረተሰብ ውስጥ ሆኖ ከኅብረተሰብ ጋር ለኅብረተሰብ ነው የሚሰራው። እንደዛ እየተሆነ ማንኛውም የሚደበቅ ወይም የሚሰወር ነገር ምንም ጥቅም አልባ ነው። ከኅብረተሰቡ ወይም ከህዝቡ ወይም ከልጄ እንደምሰርቅ አስቤ ካልሰራውኝ ምንም ውጤት አይኖረውም ማለት ነው ሰው እናቱን አሳድጎት ቤተሰቡን አሳድጎት መጦር እንደሚፈልገው ንግድም ደግሞ ሲሰራ የመስራት ኢንቫይሮንመንቱን ለተፈጠረለት ስነ ስርዓቱን መልሶ መክፈል ለህብረተሰቡ መስጠት አስፈላጊ ያን ማድረግ ደግሞ ዞሮ ለራስ ነው ጥቅሙ። ትልቁ ህሊና ነው፣ ህሊና እረፍት ያገኛል። እንደ እኔ ለሀገር ነው የምትከፍለው፣ ለልጆች ነው፣ በተለይ ለልጆች ማስተማር አለበት። ግብር መክፈል መብትም ግዴታ መሆን አለበት። ግብር ስትከፍል ለሌላም ለድሃውም ሊሆን ይችላል የሚረዳበት ከሀብታሙን ሊረዳበት ይችላል። ግብር መክፈል ግዴታ ነው። ያኮራሃል ደግሞም ሞራል የበለጠ ሞራልን ከፍ የሚያደርገን የምታገኘው ግብር መክፈል ግን ግዴታ ብቻ ሳይሆን መክፈል እንደሚያኮራም ማወቅ አለባቸው። የሚከፍሉት ግብር የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ፕሮጀክቶች ላይና መሰረተ ልማቶች ላይ ውሎ ማየታቸውም የበለጠ ግብራቸውን በታማኝነት እንዲከፍሉ እያነሳሳቸው ስለመሆኑም ይናገራሉ። ብዙ የምናውቃቸው ቦታዎች ተቀይረው አዲስ ወይም ሌላ ሀገር ላይ ያለን እስኪመስልን ድረስ እንደም አንዳንዶቹ ለሌላ ሀገር እስከሚያስቀኑ ድረስ የተለወጡ ብዙ ቦታዎች አሉ። የተለያዩ ተቋማት እየተሰሩ ነው። የተለያዩ ተቋማት እንደ አዲስ እየተገነቡ ነው። ጥራቱና ደረጃውን በጠበቀ ከመልኩ ማለት ነው። ይሄ ደግሞ በግልጽ የሚከፈለው ግብር ወዴት እየሄደ እንደሆነ የሚያሳይ ስለሆነ የሚያስደስትና የሚያኮራ ነገር ነው። ከዚህም በላይ ደግሞ ይበልጥ ለመስራት ብዙ ለመስራት ተሰርተውም ደግሞ አገልግሎታቸውም በስነ ስርዓቱ እየሰጡ መቀጠል እንዲችሉ ይሄ ግብር አከፋፈል መቀጠል ያለበት፣ ሁሉም ሰው ግዴታውን እየተወጣ ለሀገሩም ለህብረተሰቡም ማድረግ ያለበትን አገሮ በሆሊዶር ልማት ያለው ሁኔታ ሁሉ እኛን ሳይሆን ውጭ ሀገር ቤትም ሀገር በትልቁ ዜና የሚያሰስት ነው። እድገት መኖሩም ግብሩን በትክክል ስራ ላይ መዋሉንም የሚያሳይ ነገር አለው። እያየን ያለ ነው። ትክክል ነው ብለህ ታስባለህ። ምክንያቱም የምናየው ነገር አሁን ቪዝብል ነው ያለው ነገር የምናየው። ኮሪደር ልማቱ አለ፣ መንገድ ልማቱ አለ። ኢንፋክት ትምህርት ቤት ላይ ያሉ የሚገባ አይነት ነገሮች አሉ። እሱ እውነትም በጣም አንጀት እንትን የሚልህ ነው ማለት እኔም በተሳተፉ የምትልበት ነገር ነው። እና ይሄ ነው ዋ ግብር እኔ ግብር መከፈል አለበት አለበት ነው በቃ። ግብር ሰብሳቢ ተቋማትም የጀመሩትን አሰራር በማጠናከር የተቀላጠፈና የዘመን አገልግሎት መስጠትና አላስፈላጊ እንግልቶችን መቀነስ እንዳለባቸው ነው የጠየቁት። ከቴክኖሎጂ ጋር ነው አንዳንዱም እሱም እንደታል እንደተባለው ነው። አሁን የክፍያ ሲስተሞች ተዘጋጅተዋል። አሁን ደህና ናቸው አሁን ይሄ ቅድም ያልኩ የፌዴራል እንት ነው። አንደኛው ፒኤልሲው በፌዴራል ነው እና እሱ አሁን እዚህ ቢሮ ቁጭ ብለን ሁሉንም ሰራው አዲስ አበባ ላይ ገና ይመስለኛል። እሱ ሀርድ ኮፒ ፈልጋሉ በአካል ሄደና ነው ብዙ ነገር ተሰራ የህብረተሰቡ እንትን ቢሮክራሲ መቀነስ የሚቻለው ይሄ ይሄ ነው። ይሄ ነገር ሁልጊዜ ግን ሊቀጥል ደስ ይላል። ግን ለምሳሌ ሳላየ ነው ታሽ ታሽ ሳላየ ነው በብዙ መንገድ ጥሩ ያልሆነ ነገሮች አሉ። ከላይ ያለው ጥሩ ነው፣ ታች ደግሞ ችግር አለ።